እንደምን አላችሁ በያላችሁበት ውዴ፣ የኖኅ መርከብ ሚዲያ ቤተሰቦቼ፣ እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። ዛሬም እንግዲህ ተመልሰን መጥስታናል ወይም ተመልሼ መጥቻለሁኝ በኖኅ መርከብ ሚዲያችን ላይ እንግዲህ በዛሬው ቆይታችን እንግዲህ አንድ ኮመንት እያየሁ ነበር እና እንደምናለህ ሻምበል የሚል በሰላምታ የጀመረ እንደገና በእንግሊዝ ሀገር ሀሳይ መሲ ወይም መሲ ነኝ ብሎ ቢሮ ተከራይቶ እያስተማረ ያለ አካል አለ እና መሲው የሚመጣው በእንግሊዝ ነው ወይስ ደግሞ በእስራኤል ነው የሚል ጥያቄ አይነት ሀሳብ ተቀርቧል። በቅድሚያ እንግዲህ እንዳጠቃላይ ለሰላምታው አመሰግናለሁ፣ ለጥያቄው አመሰግናለሁ። በአጠቃላይ የኖር መርከብ ሚዲያ በመሆን በዚህ ደረጃ ሃሳቦችን ትምህርቶችን እየተከታተሉ ጥያቄ በማቅረብም እውነን ለመናገር ቴንኪው ለማለት እወዳለሁኝ። ይህንን ካልኩኝ እንግዲህ ሐሳዊ መሲህ በየት እንደሚገለጥ የሚለውን ነገር ስናነሳ በመጀመሪያ ደረጃ ምናልባት እንግዲህ በቤተ መቅደስ እንደሚገለጥ ይነገርለታል እንደገናም ደግሞ ከእስራኤል ወገን ወይም ደግሞ ከእስራኤልም ሆኖ ደግሞ ከዳን ወገን እንደሆነ ይነገርለታል። ከዳን ወገን እንደሚመጣ መጽሐፍ ቅዱስ ላይም ይሄንን ሀሳብ የበለጠ የሚያጠናክር አለ። እንግዲህ በዋናነት ግን በዋናነት ግን አሁን ላይ ሀሳይ መሲ ተገልጧል የሚለው የሁላችንም ጥያቄ ቢሆንም እንኳ አፍም ሞልቶ መናገር አይቻልም። ያንን ቀን የሚያውቀው እግዚአብሔር ብቻ ስለሆነ ማለት ነው። በዋናነት የኛ ትኩረት መሆን ያለበት ላይ ነው። ሁሌም እኔ መልእክቴን የማስተላልፈው እኛ ምን ላይ ለማትኮር ያለብን ነው። ዓለም የምትሰጠን አጀንዳ አለ፣ ዓለማችን የምታመጣልን ነገር አለ። ዓለማችን ሁሌ ፋታ፣ ያለ ፋታ፣ ሁሌ የምትሰጠን ነገር አለ። በመጀመሪያ ደረጃ ከሀሳይ መሲ ማነው? ከክርስቶስ በፊት ሀሳይ መሲ ይገለጣል ከሀሳይ መሲ በፊት ሌሎች ሀሳውያን አሉ። ለሀሳይ መሲ መንገድ የሚጠርጉ ማለት ነው። ምናልባት እኔና እናንተ አሁን ያለንበት ለሀሳይ መሲ መንገድ የሚጠርጉ ሌሎች ሀሳውያን ያሉበት ናቸው። ስለዚህ ይሄ አሁን እንግሊዝ ላይ ምናምን የምትሉ የተገለጠው የተባለው ለሀሳይ መሲ መንገድ ጠራጊ የሆነ ሌላ ሀሳይ ነቢይ፣ ሀሳይ ግለሰብ በሚል ልንወስደው እንችላለን። ምናልባት እንግዲህም ብዙ አስተምሮችንም ከሰማችሁ ሐሳዊ መሲ በእስራኤል ምድር እንደሚገለጥ ለምን? እኔ እግዚአብሔር ነኝ ካለ ክርስቶስ የተገለጠው በእስራኤል ምድር ላይ ስለሆነ እሱም በዛ እንደሚገለጥ ብዙ የሚነግሩን መዛግብቶች አሉ፣ እና ብዙ የሰማናቸውም ትምህርቶች አሉ። በቤተ መቅደስም እንደሚገለጥ ይነገርለታል። እንግዲህ ያው ቤተ መቅደስ ማለት እንግዲህ ያው ይታወቃል። አንዳንዴ ሌላ ትርጉምም እንዳለው ሁሉ ማለት ነው። ለምሳሌ የእኛ ሰውነት ራሱ ቤተ መቅደስ እንደሚባል እናውቃለን። ቤተ ክርስቲያን በሦስት ይከፈላል ብለን እንደምንጠራው ሁሉ ማለት ነው። እና አሁን ላይ የሰለሞንን ቤተ መቅደስ የመስራት ወይም ደግሞ እስካሁን ድረስ እስራኤላውያን ቤተ መቅደስ የላቸውም። በነገራችን ላይ የሮም ንጉስ ካፈረሰውበት ሰዓት ጀምሮ ምናልባት እንግዲህ ለሁለት ሺህ ዘመን ያክል ያለ ቤተ መቅደስ ነው እየኖሩ ያሉት እስራኤላውያን። ከረንትሊ የሚያደርጉት ጦርነት እንዳለ ሆኖ ማለት ነው። የራሳችን ይዞታ የማስለቀቅ የሚል የእነሱ ራሳቸው አመክኖ አለ። አሁን ወደዛ ልገባ ስለፈለግኩ አይደለም። እና አንዱ ይዞታውን በሚያስለቅቁበት ሰዓት የአምልኮ ቦታ መስራት ነው። የአምልኮ ቦታ ማለት ደግሞ ሰለሞን አንጾት የነበረውን ቤተ መቅደስ አሁን ላይ እየተነገረ ያለለት ዘሰርድ ቴምፕል የሚባለው ማለት ነው። ስለዚህ ሐሳዊ መሲ በሚገለጥበት ሰዓት በዚህ ቴምፕል፣ በዚህ ቤተ መቅደስ ውስጥ እንደሚገለጥ ይነገርለታል። ይሄ ቤተ መቅደስ ትክክለኛ የእግዚአብሔር ቤተ መቅደስ አይደለም። ሳጥናኤል ራሱን በሐሳዊ መሲ ላይ አድሮ የሚገለጥበት እንደማለት ነው። ከዚህ ሁሉ በፊት ግን አሁን ሐሳዊ ወይም ሐሳዊያን መምህራን የምንላቸው መንገድ መጥረግ አለባቸው። በነገራችን ላይ ሐሳዊ መሲ የሚገለጠው ምድራችን ላይ ከእምነት ከሃይማኖት ምናልባትም መቶ ፐርሰንት ባይባልም እንኳ የጸዳ ከሆነ በኋላ ነው የሚገለጠው። በቃ ሙሉ ፍጹም ክህደት ምድር ላይ ከሞላ በኋላ ማለት ነው። ፍጹም እግዚአብሔር ከተረሳ በኋላ ማለት ነው። አሁን አለማችንን የምናያት የምናይበት መንገድ እንቅስቃሴ ወደዛ ነው የሚሄደው። አሁን ሃይማኖት እየቀረ ያለበት ዘመን ያለ ነው። ብዙ የምናያቸው ሐሳዊ ነብዮች የምንላቸው አሉ። አሁን የት መሄድ አይጠበቅብንም እኛ አገር ላይ አሁን ሁሌ እንደ አሜባ ራሳቸውን ድፑልኬት እያደረጉ በየጊዜውና በየሰዓቱ በየሰፈራችን፣ በየመንደራችን የምናያቸው መምህራንን እያሉ ሐሳውያን ነቢያት የፈውስ ቀን፣ የትንቢት ቀን እያሉ እሚሉት ነኚህ እንግዲን ከዛሬ ሁለት ሺህ ዓመት በፊት ክርስቶስ በደብረ ዘይት ተራራ ላይ ቁጭ ብሎ የተናገራቸው ናቸው። በነገራችን ላይ ምንም አዲስ ነገር የለም ለማለትም ጭምር ስለሆነ በዚህ አጋጣሚ ኦርቶዶክሳውያን በእምነታችሁ፣ በሃይማኖታችሁ ጸንታችሁ መቆም አለባቸው። የመጣው ሁሉ እንዳይነዳችሁ ማለት ነው። ከዚህ የበለጠ አስከፊ ጊዜ አለ። እነዚህ አሁን መንገድ ጠራጊዎች ናቸው። ፔረድ ምልክት ነው። እነዚህ እንደሚመጡ ተነግሯል። ሲመጡ ምንደነቅበት ጉዳይ አይደለም ነው። ስለዚህ አሁን ወንድም የሚያነሳው ጥያቄ በእንግሊዝ ተነሳ ያለው ይሄም አንዱ ልክ አሁን ካረንትሊ እንደኛ አገር ላይ የሆነ ቦታ ላይ የሆነ እንደሚያደርጉት ሁሉ ከዛ የተለየ ነገር የለውም ነው። እንደውም ይሄ በሐሰት እኔ መሲ ነኝ ብለው እንደውም ከዚ በፊት እኮ በዓፄ ልብነ ድንግል ዘመነ መንግስት እኮ ከዚህ በፊት ለነጮች የሞትኩኝ ነኝ፣ አሁን ደግሞ አፍሪካ ላድ ነው የመጣሁት ብሎ መጥቶ በዛ ዘመን የነበሩ ሊቃውንት እንደውም ያን ጊዜ እኮ ማን ነው ይቅርታ ከዚህ በፊት የመጣው የነበረው ክርስቶስ አዳልቶ ለነጮች መጥቶ ተሰቅሎ ሞተዋል፣ ማለት እነሱን አድኗል ብሎ እኔ ግን አፍሪካ ላድን የመጣሁት ብሎ በተናገረበት ሰዓት፣ እንደዛ ከሆነ ለነጮች መጣ ብለህ ያልከው ክርስቶስ ተሰቅሎ ዓለምን አድኗል፣ ስለዚህ አንተም መሰቀል አለብህ ተብሎ ተነግሮት በማግስቱ ግን ድራሹ እንደጠፋ ወይም እንደተሰወረ እንደጠፋ ነበር የተነገረው። እንዲህ አይነት ሰዎች አሉ። እና አስራ ሁለት ሐዋርያት በሚል ወደ አስራ ሁለት ሰዎችን አስከትሎ ከድንግል ማርያምን የተወለድኩት ብሎ እንደዚህ አይነት ይመጡ የነበሩ አሁን እንዳልከው ወንድሜ፣ እንግሊዝ ውስጥ ያልከው በተመሳሳይ ኢትዮጵያ ውስጥም ተከስቶ እንደነበረ ኖቶን ሊዛት። በኢትዮጵያ ብቻ ሳይሆን በመላው ዓለም ላይ እንዲህ አይነት ክስተቶች ይከሰታሉ፣ ይመጣሉ። ሀሳያን በነገራችን ላይ የመጨረሻው ሐሳዊ መሲህ በሚገለጥበት ሰዓት ግን እንደዚህ አይነት አገላለጥ አይደለም። የሚገለጥበትን መንገድ ኢቭን ራሱ ማለት ነው። ሐሳዊ መሲ ለመገለጥ መጀመሪያ ሳጥናኤል መፈታት አለበት። ሳጥናኤል ሳይፈታ ለምን? በመጽሐፍ ቅዱስ ላይ የምልተነገረው ራእየ ዮሐንስ ላይ በመጨረሻው ዘመን ለጥቂት ጊዜ ይፈታል ይላል። ሲፈታ የሚያደርስበት ሰው ያስፈልገዋል። ያ የሚያድርበት ሰው ሐሳዊ መሲ ይባላል። በሌላ አጠራር ደግሞ አውሬው ተብሎ ይጠራል። ይህ ሁሉ የሚሆነው ግን ለክርስቶስ ዳግም ምጽአቱ ዋዜማ ነው ነው ሁለት አይነት ነገር ነው። አሁን እዚህ ጋር መገንዘብ ያለብን አንደኛው ሐሳይ መሲ ነው። አሁን የሚመጣው ከዚህ በፊት እውነተኛው መሲ ክርስቶስ እንዲመጣ አባቶቻችን ሲማጸሙ ነበረ፣ ለአምስት ሺህ አምስት መቶ ክፍለ ክፍለ ዘመን ያክል እርሱ መጣ። በጣም የሚገርመው እሱ ነው። ክርስቶስ መጣ። የጨለማውን ዓለም አስወገደው። ዳቢሎስን አሰረ። የዲነሱን ስራ አጠናቀቀ። ወደ ሰማይ ወደ አባቱ አረገ። አሁን እሱ ካረገ በኋላ ድጋሚ ክርስቶስ ይመጣል። ክርስቶስ ከመምጣቱ በፊት ሌላ የሚመጣ አካል አለ ነው። ያ የሚመጣው አካል ማን ነው? ሐሳዊ መሲህ ነው። ግን ከሐሳዊ መሲህ በፊት የሚመጡ ሌሎች ሐሳውያን ነቢያት አሉ። እነዚህ ሐሳውያን ነቢያት የሐሳዊ መሲህ መንገድ ጠራጊዎች ናቸው። ለምሳሌ በኦርቶዶክሳይ አስተምሮ ስንመለከት እውነተኛው ክርስቶስ ከመምጣቱ በፊት ለክርስቶስ መንገድ ይጠርጉ የነበሩ ነቢያት ነበሩ አደለ? አራቱ አበይት ነቢያትና አስራ ሁለቱ ደቂቀ ነቢያት የምንላቸው እኮ መሲው እንደሚወለድ እነ ኢሳያስ እነ ኤርማያስ እነ ሕዝቅኤል በተለያየ መልኩና በተለያየ ምሳሌ አባቶቻችን ሲናገሩ ነበር ትንቢት ከነሱ በፊት የነበሩትም ከነ ኖህ ጀምሮ ከነ አዳም ጀምሮ ከነሴም ከነሴት እነማቱሳላ እያን የምንላቸው በዛን ዘመን እንኳ ሳይቀር ከጥንት ጀምሮ ከሰው ልጅ ከተፈጠረበት ሰዓት ጀምሮ እግዚአብሔር እንደሚመጣ ሲናገሩ ነበር። ለ5500 ክፍለ ዘመን ያክል ተነግሮለት ነው። ዝም ብሎ እንደ እንግዳ ድራሽ እንደ ውሃ ፈሳሽ ክርስቶስ ምድር ላይ ዝም ብሎ አልተከሰተም። ነው እንደዛም ትንቢት ተነግሮለት ሱባኤ ተቆጥሮለት እንኳ የሰው ልጅ አሁንም ድረስ እውነተኛውን አምላክ ለመከተል እያነቀው ነው ያለው። ስለዚህ ክርስቶስ አንድ ጊዜ መጥቶ ዓለምን አድኗል። ለማዳን የመጀመሪያ የመጣው ይህንን የምናገረው ከናንተ የምትሰውሩ ስለሆነ አይደለም፣ የበለጠ ሐሳቡን ለማጠናከር ካልሆነ በስተቀር ዳግም ምጽዓት አለ። ክርስቶስ ዳግም ምጽዓት የሚለው ዓለምን ማሳለፍ ነው። ግን ዓለምን ዝም ብሎ ማሳለፍ አልፈለገም እግዚአብሔር። በቃ አላርም እንደብለን እንደምንለው አላርም ብለን እንደምንጠራው ምልክት ሰጥቶናል። ይሄ ይሄ እኔ ከመምጣቴ በፊት የሚሆኑ ነገሮች ናቸው። አሁን የምታያቸው አጠቃላይ ምድር ላይ እኛም ሀገር ላይ ክርስቶስ ከመምጣቱ በፊት የሚሆኑ ነገሮች ናቸው፣ የተጻፉ ነገሮች ናቸው። ሁሌ ተደጋግመን የምንነጋገርበትም ሀሳብ ስለሆነ ማለት ነው። አሁን የምታያቸው እኛ ሀገር ላይም እንደ ዓለም አቀፍም በተለይ እኛ ሀገር ላይ አሁን በቅርብ ጊዜ እንደ አሸን እየፈሉ ያሉ ነቢያት ነን የሚሉ ከየት የሚመጡ ይመስሏችኋል? ከዛሬ ሁለት ሺህ ዓመት በፊት በደብረ ዘይት ተራራ ላይ ማንም እንዳያስታችሁ ተጠንቀቁ ተብሎ የተነገረላቸው ከቅዱሳን ሐዋርያት ዘመን ጀምሮ የነበሩ እስካሁን ድረስ የቀጠሉ እስከ ዓለም ፍጻሜም የሚቀጥሉ ናቸው። እነኛ አይነት ነቢያቶች ሐሰተኛ ነቢያት ናቸው። እግዚአብሔር አይደለም የላካቸው፣ እግዚአብሔር አይደለም የመረጣቸው፣ እግዚአብሔር አይደለም የላካቸውም። ማንም እንዳያስታችሁ ተጠንቀቁ። ሲመጡ ግን በማንስብ ላይ ይመጡት። አሁን እነዚህ ሲመጡ እኔ ክርስቶስ ነኝ አይደለም ብሎ የሚወጡት በነገራችን ላይ በክርስቶስ ስም ነው ይመጡት። ጌታ ተገለጠልኝ፣ መንፈስ ቅዱስ ጎበኘኝ እያሉ በክርስቶስ ስም ነው። ብዙዎች በኔ ስም ይመጣሉ ብሏል። በእኔ ስም ነው በክርስቶስ ስም ነው ይመጡት። ሐሳዊ መሲህ ሲመጣ ግን እኔ ራሴ ክርስቶስ ነኝ ብሎ ነው ይመጣው። እነዚህ አሁን እግዚአብሔር ይመስገመችም፣ እንደው ይሻላል እኔ እግዚአብሔር ነ ብሎ ከማለት። በክርስቶስም ክርስቶስ ልኮኝ ነው ብሎ ማለት ሁለቱ ልዩነት አለው ቢያንስ ያው የኃጢአት ትልቅና ትንሽ ባይኖረውም ማለት ነው ወይም የመርዝ ብዛትና ትንሽ በትንሽ ጠብታ መርዝ አርገህ ብትጠጣም ትል ብዙ መርዝ አርገህ ብትጠጣም መሞት አይቀርም በተመሳሳይ የክህደትም የምንፍቅናም ትልቅ ትንሽ አለው ቢያንስ ግን እኔ እግዚአብሔር ነኝ ከማለት እግዚአብሔር ላከይ ብሎ ማለት ከዛኝ የተሻለ ነው ያልኩት ያው የበለጠ እንድንግባባ ስለፈለግኩ ነው ስለዚህ ሐሳውያን ነቢያት ናቸው። በጣም ነው የሚያስገርመው። በነገራችን ላይ በተለይ በዚህ በፕሮቴስታንቱ ዓለም በየጊዜው ራሱን ዲፕሊኬት እያደረገ ዲፕሊኬት እያደረገ አሁን ያለንበት ደረጃ ይደርሰናል። ዛሬ የአሜሪካን መሩ የምዕራቡን ዓለም ዛሬ ምዕራቡን ዓለም ብትሄዱ ከመቶ ዓመት ከሁለት መቶ ዓመት በፊት ምናልባትም እነ ሉተር ከመጡበት ሰዓት ጀምሮ አሁን እኛ ላይ የምናየው ፋሽን ያን ጊዜ እዛ ነበረ ፋሽኑ። አሁን እዛ ፋሽኑ አልፏል። በነገራችን ላይ ፋሽኑ አልፏል። የአምልኮ ቦታዎቻቸው ቤተክርስቲያኖቻቸው ዛሬ ወይ የንግድ ተቋም ተከራይተዋል፣ ወይ ለጭፈራ ቤት ተከራይተዋል፣ ሌላም ሌላም አገልግሎት ላይ አገልግሎት ላይ እየተዋል። ለምን ሚሽን አኮምፕሊሽ ተደረገ ማለት ነው። አሁን ምዕራቡ ዓለም ሄደህ ስለ ታቦት ብታወራ የሚሰማህ አታገኝም። ስለ ቅዱሳን ብታወራ የሚሰማህ አታገኝም። ስለ ጻድቃን፣ ስለ ሰማዕታት ብታወራ የሚሰማህ አታገኝም። በቃ ትውልዱን ከዚህ ሃይማኖታዊ ስርዓት መቁረጥ ነው የሚፈለገው፣ ተቆርጧል። ዛት ሚንስ ሚሽን አኮምፕሌሽድ አድርጓል፣ የሚፈለገው ግብ ተመጥቷል ማለት ነው። ስለዚህ አያስፈልግም። አሁን በዛ ነው ዘመን እኔ ፓስተር ነኝ እኔ ነብይ ነኝ ብሎ ማለት በአሜሪካ መሩ በብርሃም ዓለም ዓለም ላይ አሁን ያን ያክል እሹ አይደለም። ጎሉን ስለመታ ማለት ነው። ጎሉን ተመታ ማለት ማለት ነው። ከሃይማኖት የተቆረጠ ጄኔሬሽን፣ ከእግዚአብሔር የተቆረጠ ጄኔሬሽን መፍጠር ነው በታቦት የማያምን በቅዱሳን የማያምን በጾም በጸሎት በንስሐ በካህን በቤተ ክርስቲያን በስጋው ደሙ ዘዘረን በማንጸርቃቸው የቤተ ክርስቲያን ምስጢሮች የማያምን ትውልድ መፍጠር ነው። ከዛም ወደኋላ ኋላ ጎተት አድርገን ጊዜውን ስንወስደው ዓለም ላይ የነበረው የአንድ ሃይማኖት እንቅስቃሴ በአራተኛ መቶ ክፍለ ዘመን ዓለም ቤተ ክርስቲያን ለሁለት የተከፈለበትን እናስታውሳለን። ያኔ ነው ጥረት የተጀመረው ያን ብቻ አይደለም በእርግጥ ወደኋላ አሁንም ስንወስደው ወደነ አሪዎስ ይወስድናል ከነአሪዎስም ወደ ኋላ ጎተት አድርገን ስንወስደው ወደነ ግኖስቲሲዝም ይወስድናል እነኚህ የጥበብ ሰዎች የሚባሉት ማለት ነው ወደዛ የሚወስድ ከዛ ዘመን ጀምሮ ሲሰራ የነበረ ነው ነው በአጭሩ አሁን በአውሮፓው በምዕራቡ ዓለም ስትሄዱ ሃይማኖት እሹ አይደለም ዛት ሚንስ ምቹ ሆኗል ለሶዶማዊነት ምቹ ነው ለባህል ለእምነት ለጋጣ ወጥነት አሰራር ምቹ የሆነ በቃ ለዘፈን ለኃጢአት ለዝሙት የሚስማማ ጄኔሬሽን መፍጠር ተችሏል። ስለዚህ ሃይማኖት ከዚህ በኋላ እዛ ዓለም ላይ ምዕራቡ ዓለም ላይ እሹ አይደለም ነው ባጭሩ። አይሰራም ነው። ያልተሰራበት አገር ላይ እምነት ሃይማኖት ያለበት አገር ላይ ነው ዘመቻ የሚያስፈልገው ከዛ በኋላ ለዛ ነው። አሁን እኛ ጋ ሃይማኖት አለ እምነት አለ። በኦርቶዶክስም በእስልምናውም ስትሄዱ ቢያንስ ፈጣሪን የሚከተል ጄኔሬሽን አለ ሙሉ በሙሉ መቶ ፐርሰንት ባትሉትም አሁን ያንን ይሄንን ለመሸርሸር ነው እየተሰራ ያለው በየጊዜውና በየሰዓቱ የምናያቸው እንዳሸን የሚፈሉ የፕሮቴስታንቱ ዓለም ፓስተርነን ባዮች የዛ ውጤት ናቸው። ኢትዮጵያ ውስጥ ብቻ አይደለም። አፍሪካ ላይ በተለይ ስትመለከቱ በኬንያም በናይጄሪያም በማንኛውም የአፍሪካ አካባቢ ስትዞሩ የምታያቸው ፓስተሮች የዛ ውጤት ናቸው አሁን ላይ። ኢትዮጵያ ውስጥ ስመጡ በታቦት የሚያምን አለ፣ በቅዱሳን የሚያምን አለ፣ በጾም በጸሎት በንጽህና በቅድስና የሚኖር አለ። ያንን የሚያምን አለ። ይሄንም ማምከን ያስፈልጋል። ልክ አሁን ውጭ ዓለም ብትሄዱ ሰዶማዊነት ፋሽን እንደሆነበት ማለት ነው። እዚህ ግን ውስጥ ለውስጥ ነው አሁን ገና እየተሰራ ያለው ሰዶማዊ ነኝ ሰዶማዊነት ኤልጂቢቲኪ አጀንዳ ኢትዮጵያ ውስጥ አሁን በይፋ ፈንድቶ ኦፊሻል ያልሆነበት ክስተት ለምንድን ነው ካላችሁኝ፣ ገና መጥፋት ያለባቸውና መገዝገዝ ያለባቸው ነገሮች ስላሉ ማለት ነው። ልክ አውሮፓው ምዕራቡ ዓለም ላይ ከዛሬ መቶና ሁለት መቶ ዓመት በፊት ሲሰራ የነበረበት ነገር ገና የተሰራበት ስለሆነ አሁን ላይ የምናየው ነገር እኛ ላይ ጠንክረን ካልሰራን፣ ኢትዮጵያውያን ኦርቶዶክሳውያን እህቶች ወንድሞቼ በሙስሊሙ ማህበረሰብ ከዛሬ መቶ ምናምን ዓመት አይደለም ሀያ ሰላሳ ዓመት በኋላ ምን ሊፈጠር እንደሚችል ከወዲሁ መገመት አያቅተንም። ስለዚህ ይሄ እነዚህ አሁን ያሉት የምንላቸው ለሀሳዊ መሲህ መንገድ መጥረግ ነው ስራቸው። አጭሩ እነኚህ ሀሳዊያን ነቢያት ናቸው። ከሀሳዊ በፊት ከሀሳዊ መሲህ በፊት የሚመጡ ነቢያት ማለት ነው። መንገድ መጥረግ ነው። ሀሳዊ መሲህ መጥቶ ስለ ታቦት አያስተምርም። በነገራችን ላይ ስለ ቅዱሳን አያስተምርም። ወይም ቅዱሳን እን ያስፈልጋሉ አያስፈልጉም አይልም። ይሄ የእሱ ትምህርት የእሱ ስራም አይደለም። ይሄ በነገራችን ላይ ስለ ቁርባን ያስፈላጊና አላስፈላ ይሄ አይደለም። ክርስቶስ ያማልደል አያማልድም ይሄ አይደለም። የሱ እሹ ይሄን የሚሰሩ ሰዎች አሉ፣ ራሱ ያሰማራቸው ማለት ነው። አሁንም የምናያቸው እሱ ሲመጣ ምንድን ነው የሚለው? እኔ እግዚአብሔር ነኝ ነው የሚገለጠው። በቃ አለቀ። እኔ ማን ነኝ ነው የሚለው? እኔ እግዚአብሔር ነኝ እንጂ፣ ታቦት ያስፈልጋል አያስፈልግም፣ ቅዱሳን ያስፈልጋሉ አያስፈልጉም፣ ምልጃ ለቅዱሳን መላእክትና ለድንግል ማርያም ነው ወይስ ለክርስቶስ ነው? እንደዛ አይነት አስተምሮ አይደለም። ይሄንንማ እንዲሰሩ ሰራዊት አጋንንትን አሰማርቶ አሁን ዓለም ላይ በደንብ ስራ እየተሰራ ነው ያለው። ይሄ ሲጠናቀቅ ሙሉ ኮምፕሌት የሆነ ሚሽን አኮምፕሊሽድ ሲሆን ይገለጣል ማለት ነው። ሲገለጥ እኔ እግዚአብሔር ነኝ ብሎ ይገለጣል። በቀላሉ ዓለም ሁሉ ለሱ ይሰግድ ያለው ባጭሩ ለዛ ነው። ራእየ ዮሐንስ ምዕራፍ 13 ላይ ስንመለከትም አንድ አውሬ ከባህር ሲወጣ አየሁ። ከባህር የወጣው አውሬ አስር ቅንዶችና ሰባት ራሶች ነበሩት ይላል። ያየሁትም አውሬ ነብር ይመስል ነበር እግሮቹም የድብ አፉም የአንበሳ አፍ ነበረ ይላል። ያየሁትም አውሬ ይላል ያየሁትም አውሬ ዘንዶው ለዚህ ለአውሬ ስልጣኑን ኃይሉን ዙፋኑን ሰጠው ይላል። ኃይሉን ስልጣኑን ዙፋኑን ለዚህ አውሬ ሰጠው። አውሬ የተባለው ሐሳዌ መሲህ ነው። ዘንዶ የተባለው ሳጥናኤል ነው። ሳጥናኤልን በተመለከተ በራእየ ዮሐንስ ምዕራፍ 20 ላይ ስትመለከት የምናገኘ የመጽሐፍ ቅዱስ ክፍል አለ። የእግዚአብሔር መልአክ ይላል፣ አንድ የእግዚአብሔር መልአክ ከሰማይ ሲወርድ አየሁ። ይሄ የእግዚአብሔር መልአክ የጥልቁን መክፈቻና ረጅም ሰንሰለት ይዞ ሲወርድ አየሁ ይላል። ከላይ ከሰማይ የጥልቁን መክፈቻና ረጅም ሰንሰለት ይዞ የቀደመውን እባብ ዳቢሎስን እንዲሁም ሰይጣንን ሰይጣንን አሰረው ይላል። አሰረው ለምን ያክል ጊዜ? ለሺ ዘመናት አሰረው ይላል። ካሰረውም በኋላ በጥልቁ ውስጥ ጣለው ይላል። በጥልቁ ውስጥ ጣለው ለሺ ዘመን አሰረው ይላል። ሺ የሚለው አንድ፣ ሁለት፣ ሶስት፣ አራት ምናምን ብለን የምንቆጥረው ቁጥር አይደለም። በቁጥር ሀዛይ ቁጥርን አይደለም የሚያመለክተው እዚህጋ። ክርስቶስ ወደዚህ ምድር መጥቶ የድነቱን ስራ ከሰራባት ሰዓት ጀምሮ ዳቢሎስ ታስሯል በጥልቁ ውስጥ ነው የሚለው የጥልቁን መክፈቻ ነው የሚለው የጥልቁን መክፈቻ የያዘና ሰንሰለት የያዘ የእግዚአብሔር መልአክ ከላይ ከሰማይ ሲወርድ አየሁ ይየው ይላል ራእዩን ነው ሲነግረን ዮሐንስ ማለት ነው ከዛም ጥልቁ የጥልቁን መክፈቻ ያለው የማንን ነው የገሃነመን የጥልቁን መክፈቻውን ነው የሰጠው ያንን የያዘና መጣ ከዛስ ሰንሰለት ደግሞ ይዛል ያ ሰንሰለት ማንን ለማሰር ነው ሳጥናኤልን ለማሰር ነው አሰረው ይላል ካሰረ በኋላ በየታሰረው በጥልቁ መክፈቻ ይዟል ላይ የጥልቁም መክፈቻ ከፍቶ አሰረው ከዛ ዘጋበት ነው የሚለው እስቲል ነው እዛ ነው ያለው ነገራችን ላይ ያ የታሰረ ሳጥናኤል ነው ዘንዶ የተባለው ይሄ ዘንዶ እንደገና ለጥቂት ጊዜ ይፈታል ይለዋል እዛው ራእየ ዮሐንስ ላይ ለመቼ ጊዜ ነው የሚፈተው ሐሳዌ መሲህ በሚገለጥበት ሰዓት ይፈታል እርሱ ላይ ሙሉ በሙሉ ያድራል ሐሳይ መሲ ላይ ያድራል። ያኔ ስልጣኑን፣ ኃይሉን፣ ዙፋኑን ይሰጠዋል። እሱ ልበል። ስልጣን ምን አይነት ስልጣን? የፖለቲካ ስልጣን፣ የወታደራዊ ስልጣን፣ የኢኮኖሚ ስልጣን፣ የማህበራዊ ዘርፉ ስልጣን፣ በማንኛውም ዘርፍ ላይ ያለውን ስልጣን ሁሉ ይቆጣጠራል ነው ያለ። እርሱ ምሪት ያለ እርሱ ፊርማ ያለ እርሱ ሹመት በማንኛውም ዓለም ላይ ምንም ነገር ማድረግ አይቻልም ነው ባጭሩ። ዙፋኑን ሰጠው ይላል ኃይልም ነው የሰጠው። በነገራችን ላይ ሶስት ነገር ነው የሰጠው፣ ኃይል፣ ስልጣን፣ ዙፋን ነው የተሰጠው። ዙፋን መቀመጫ ነው። ዓለም ላይ ተቀምጦ ዓለምን ለመምራት ለመዘወር የሚሰራ ማለት ነው ሐሳዌ መሲ። ይሄ ከሆነ በኋላ ግን ለጥቂት ጊዜ ነው የሚሰራው፣ እግዚአብሔር አስወግደዋል፣ በጣም ጨካኝ ከመሆኑ የተነሳ። ይህ ሲባል ግን ዓለም ላይ ያሉ የሰው ልጆች ሁሉ ይከተሉታል ማለት አይደለም። ጥቂቶች ግን እግዚአብሔርን ይከተላሉ። እነሱም ግን ያስገድላቸዋል፣ በዓለም ላይ እየዞረ ደማቸውን ያፈሰዋል። ስለዚህ ወንድሜ ይሄን ጥያቄ የጠየከው አሁን እንግሊዝ ላይ የተገለጠውም እኛ ገር ላይ የተገለጡትም ሌሎች ዓለም ላይ ያሉትም የሐሳይ መሲ መንገድ ጠራጊዎች እንጂ ሐሳይ መሲ አይደሉም። ቅድም እንዳልኳችሁ ሐሳይ መሲ ስለ ታቦት አስፈላጊነት አያስተምርም። ስለሚያስፈልግ ያስፈልጋል አያስፈልግም ብሎ አይደለም ስራውስ የሚያስተምረው። ይሄንም አስቀድሞው የእሱ መንገድ ጠራጊዎች ይሰሩለታል። ምን አጨናነቀው? የተላሳለሰ ያለቀለት ዓለም ላይ መጥቶ ነው የሚነግሰው። በነገራችን ላይ ሁሉ ነገር ሶፊስቲኬትድ በሆነ መልኩ ከተጠናቀቀ በኋላ ሁሉ ነገር በአንድ ኪ በአንድ ቁፍ ብቻ ተረክ አድርጎ ዓለምን መቆጣጠር በሚቻልበት ሲስተም ላይ ሲሆን ዓለም ያን እግዚአብሔር ይገልጠዋል። መቼ የሚለውን ሰዓቱን አናውቀውም። ከኛ የሚጠበቀው እስከ መጨረሻው የሚጸና እሱ ይድናል ነው። ራሳችንን ማጽናት ነው። በእምነት በሃይማኖት ማለት ነው። አይድነቃችሁ። የምታዩትን ጦርነት ግርግሩን፣ እርስ በርስ መባላቱ የምናየው ምን ነው፣ በአለም አቀፍ እንደ ሀገርም ሁሉ ምንድናቸው ካለ መንገድ ጠረጋዊ ናቸው እነኚህ። ሁሉ የምጥ ዳር የምጥ ጻር መጀመሪያ የምጥ ጋር መጀመሪያ ነው። አዎ የምጥ መጀመሪያ ማለት ነው አንድ ሴት ከጸነሰችበት ዘጠኝ ወሯ እስከሚገባ ድረስ ማለት ነው። አሁን ለዓለም በጣም ተዳግማለች። አደለ አንዲት ሴት መጀመሪያው ወሯ ላይ ነው የምደክመው ወይስ ዘጠኝ ወር ላይ ስትሆን ማለት ነው። አሁን በእኛ ቤት አለምን አሁን ስትመለከቱት ሰልጥኖ ተራቆ ሞቷል። አደለ ግን፣ አደለም አለም እያረጀች ነው ያለችው። በነገራችን ላይ ልክ አንድ ሴት ዘጠኝ ወሯ ላይ ሲሞላ መራመድ ያቅታታል፣ መመገብ ያቅታታል፣ ለመተኛ ትቸግራለች ብዙ ብዙ ብዙ ተዘርዝሮ የማያልቁ ድክመቶች ያጋጥሟታል። ማህፀኗ እየገፋ እየገፋ መውለጃ ሰዓቱ አደረሰ ማለት ነው። አሁን በእኛ ቤት ዓለማችንም አሁን በስልጣኔው፣ በቴክኖሎጂው፣ በትምህርቱ በብዙ ነገር ተራቃ አዲስ የሆነች ትመስለናለች አይደለ? አዲስ አይደለችም፣ እያረጀች ነው ያለችው። ወደ ፍጻሜዋ ወደ መቃብሯ እየገሰገሰች ነው ያለችው። ለዛ ነው ነብይ እግዚአብሔር ቅዱስ ዳዊትም በመዝሙር 49 ላይ እንደተጻፈው የአማልክት አምላክ እግዚአብሔር ተናገረ ከፀሐይ መውጫ እስከ ምድ ከፀሐይ መጥረቂያ ድረስ ምድርን ማለት ነው። በመቃብሯው ያሉትን እንድታስረክብ ምድርን ጠራት ይላል። ምድርን ጠራት። ልክ ያቺ ሴት ጸነሰችውን ልጅ እስከምትወልደው ድረስ ከወለደችው በኋላ እረፍት ሰላም እንደምታገኝ ሁሉ ማለት ልቻለምም ክርስቶስ መጥቶ ለፍርድ ማለት ነው። ጻርቃንም በቀኙ ሃጣንም በግራው አቁሞ ለፍርድ እስከሚሰጥ ድረስ አሁንም ምጥ ላይ ነው ያለች። ጦርነቱ ምጧ ነው፣ ረሃቡ ምጧ ነው፣ ስደቱ ምጧ ነው፣ ቸነፈሩ ምጧ ነው፣ ዘረኝነቱ ምጧ ነው። የኒውክለሩ የመሳሪያው የመተኳኮስ የመገዳደሉ ለእሷ ምጧ ጭንቋ ነው። በእግዚአብሔር ዘንድ እኮ ትጨነቅ መነገራ ሁሌ እኮ ነው አሳርፈኝ የምትለው ይቺ ምድር እኮ፣ ግን ጊዜሽ አልደረሰም ትባላለች። ለዛ ነው ዳዊት የሚተናገረው ያ ማለክት አምላክ እግዚአብሔር ተናገረ፣ ምድርን ጠራት ይላል። ከፀሐይ መውጫት እስከ ፀሐይ መውጠቅያ ድረስ ምድርን ጠራት ነው የሚለው። ካአቤል የአቤል ደም ከፈሰባት ሰዓት ጀምሮ የሞቱ የሰው ልጆችን ሁሉ የተቀበሩት አንቺ ውስጥ ነውና አምንጪ ይላታል እግዚአብሔር ምድርን ጠራት ይላል። ታስረክባለቻችን ጊዜ ምትር ምድር አሁን ግን ምጥ ላይ ነች። እኛ ግን በቴክኖሎጂውም በምኑም በምኑም የሰለጠንን ያደግን የመጠቅን ሊመስለን ይችላል። አይደለም። አዲስ ነገር የለም ወዳጄ፣ ጠቢቡ ሰለሞን ከፀሐይ በታች ምንም አዲስ ነገር የለም ብሎናል። አዲስ ነገር የለም። ግን አዲስ በሚመስል ዓለም ውስጥ አዲስ ነገር ያለ እየመስለን እየመሰለን እንሸወዳለን። ጊዜያችንን፣ ዕድሜያችንን፣ አእምሮአችንን እናባክናለን እንጂ አዲስ ነገር የለም። አዲስ ፀሐይና አዲስ ምድር አየሁ ብሎ ያለው ቅዱስ ዮሐንስ እኔና እናንተ አሁን ካለንበት ዓለም ውጪ የሆነ ራእይ ዮሐንስ ምዕራፍ ሃያ ሁለት አካባቢ ስንመለከት አዲስ ፀሐይ አዲስ ሰማይና አዲስ ምድር አየሁ ይላል። ያችን አዲስ ዓለም ከዚህ ከሰማይ ከዚህ ከምናየው ጠፈር ከዚህ ከምናየው ፀሐይ ጨረቃ፣ ከዋክብት በላይ ነው ሌላ አዲስ ዓለም ያለው እንጂ ከዚህ ከፀሐይ በታች ያለ ምንም አዲስ ነገር የለም። እያንዳንዱ አሮጌ ነው ነው ግለኛ አዲስ ይመስለናል። ዓለም እንደዚህ ነው የምትሸውደን አዲስ እያስመሰለች እድሜያችንን ግዚያችንን እንድንጨርስ ስለምትፈልግ ነው። ዳቢሎስ ደግሞ ይሄንን በዋናነት አጥብቆ የሚሰራበት አጀንዳ ስለሆነ ልንሸወድ እንችላለን። ግን ኦርቶዶክሳዊ የንስር ዓይን ሊኖረው ይገባል። መሸወድ የለበትም። ዓለም በሚያመጣው የፈለገውን ዓለም ቢሰለጥን ምንም ቢል፣ ቅድም እንዳልኳችሁ ዓለማችን ወደ ፍጻሜዋ እንጂ የምትሄደው ወደ ልጅነቱ አይደለም የምትሄደው ነው። አሁን የምታዩት ብዙ ነገር አለ አደለ፣ ዓለም ላይ ቴክኖሎጂ፣ የሰው ልጅ ቴክኖሎጂ እየተቃወምኩ አይደለም። ስልጣኔ እየተቃወምኩ አይደለም። ግን ሰው እዚህ ምድር ላይ ብቻ እንደሚኖር አድርጎ ዝም ብሎ መተኛት የለበትም ነው ሐሳቤ እና ዓለማችን አሁን ምጥ ላይ ናት ቅድም እንዳልኳችሁ ሴት ልጅ ጸንሳ ወሯ ሲገባ ልትወልድ ስትል እንደምትጨነቀው ሁሉ ማለት ነው ሁሉ ነገሯ ድክምክም እንደሚለው ሁሉ ማለት ነው በጦርነቱ፣ በዘረኝነቱ፣ በመባላቱ፣ በመከፋፈሉ፣ እምነት አልባ በመሆኑ፣ በክህደቱ፣ በመንፍቅናው ይሄ ሁሉ ምድራችንን የሚያስጨንቃት ነው። በነገራችን ላይ ይሄ ሁሉ ወደ እርጅና እየወሰደ ያለ ነው። ልጆቿ ሄደው ሄደው ሄደው ሄደው ሄደው ወደዚህ መጨረሻው ዘመን ላይ በብዙ ነገር እያጎሳቆልናት ነው ያለ ነው ምድር ማለት ነው። እግዚአብሔርን አሳርፈኝ ትለዋለች። ግን ቅድም የጠቀስኩላችሁን መርዝሙር አዝባዘጠን ላይ ያለውን ቃል ተስፋ አርጋ ትጠብቃለች። የአማልክት አምላክ እግዚአብሔር ተናገረ፣ ምድርን ጠራት ይላል። ሲጠራት ያኔ ምጧን የምትገላገልበት ነው። ጻርቃንም በቀኙ ሀጣንም በጉራው አቁማ የምሰጥበት ዕለት የሞቱ ሁሉ ከመቃብር የሚወጡበት ነው። ለዛ ነው ምድርን ጠራት አምጪ ይላታል እግዚአብሔር። ያንን እየጠበቀች ነው ያለችው። እኔና እናንተ ያኔ ምድር ስትጠራ በእግዚአብሔር ፊት ምድር ይዛች ስቀርብ ምን አይነት ስራ ነው ይዘን የምንቀርበው? የሚለውን ነገር ከወዲሁ ማስተዋል ይገባናል። እሱም በእምነታችን በሃይማኖታችን ጸንተን መኖር ይገባናል። ስለዚህ ሐሳዌ መሲህ ከተገለጠ በኋላ ክርስቶስ ይገለጣል ነው። አሁን ያሉት ግን መንገድ ጠራጊዎች ናቸው በሚለው እንገንዘበው፣ የሚለውን መልእክት ማስተላለፍ ለፈለኩ ነው።